ለሱ ትልቅ ቦታ እንዳለኝ እሱን ያሰብኩኝ የሱን ሕይወት እንዳልበጠበጥ በማለት ታግሽ እንደቆየው እንዲያቀልኝ ይፈልጋል። እናም ይህን ቪዲዮ ካየው ስታየው ደስ ላይል ይችላል፣ ይደብር ይችላል። ግን ከልብ ምነገርክ ነገር ለአንተ ትልቅ ቦታ አለኝ። በህይወቴ ለማንም ሰጥቸውም አላቅም እና በጣም ነው የምወድ ኢሳ ኢሳን በጣም ወድሃለሁ። እና አንተ ማግኘት ፈልጋለህ። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የሃይባይ ተከታታዮች፣ ዛሬ በአዲስ መልኩ በቅበያለሁ ማለት ነው። ዛሬ ብቅ ያልኩት ፈኪ ደግሞ አዲስ ነገር እዛ ብቅ ብላለች ማለት ነው። ረ ብስሚላ ማለት እኔ በተለይ ማለት ነው እንደ እኔ አስተያየት የሚሰጠው እንግዲህ ወደርጉህ ብላለች። ያው መቼም ፍቅር አይከለከልም፣ ማንኛውም ሰው ጋር ይለጠፋል ማለት ነው። ግን ተደራቢ ስኮን በጣም ያስጠላል። ይሄ ብቻ ነው የሚያስጠላኝ ማለት ነው። እና ፈኪ ደግሞ በጣም ኦቨር ሂድ ያለች፣ ኦቨር ነው የምትናገረው። እና ፈኪዬ አስቢበት። እንዴት እን ይህን ፍቅር ልይዝሽ የቻለው ምክንያቱ ምንድን ነው ነው ማለት ምክንያት አለው መሰለኝ። ልጅ ዝም ብሎ ፍቅር አይዘውም። በሩቅ ፍቅር እኔ ይኖር አይመስለኝም ማለት ብዙ ነገሮችን አብሮ በልቶ ጠጥቶ ካልሆነ በስተቀር ዝም ብሎ ፍቅር አለ እንዴ? አንቺ ታውቂያለሽ። እንግዲህ ገና ካንቺ እየሰማው ነው ማለት ብዙ ነገር አሳልፈው ፍቅር ያዘኝ ቢሉ ያምርባቸዋል። ግን አንቺ ምንም ሳታሳልፊ እንግዲህ ቪዲዮ ላይ አልመጣሽም። በውስጥ አሳልፋችሁ ከሆነ አላቅም። እና ፈኪዬ፣ በፊትም ያልሽው ሁለ ነገሩ በጣም ያስጠላል። ለማንኛውም ያው እንግዲህ ይህ ቪዲዮ ቪዲዮ ሲሰራ መቸም እክትላጥ ሁሉም ነገር አለው ለዛ ነው አይፈረድብሽም ማለት ነው እና አህሙ ፍቅረኛ አይደለም ኢሳምን ብቻ ነው ፈልጌው እያለች ነው አህሙ ደግሞ እስኪ ደግሞ ከአህሙ ሲመጣ ደግሞ እንሰማለን ማለት ነው እና እንዴኔ እንግዲህ ያፈቅረችው ናለ ይስጣት ነው እሱ ደግሞ ባለ ትዳር ከሆነ የሰውን ትዳር ባታፈርሺ ይመረጣል ምክንያቱም የሰው ትዳር አንድ ሰው ትዳር ይዞ ትዳር መስርቶ ሌላ ሰው ጋር ሲሄድ ምስ ቁልቁል ነው የሚወጣው ማለት ነው። ምስ ቁልቁል ይወጣል። ስለዚህ እንደኔ ካለው በቃ በፍጹም ዶ አርግ እንጂ ያን ሰው የሰውን ህይወት አትበጥብጭ ነው የምለው እኔ እንደኔ ማለት ነው። የሰው ህይወት መበጥበጥ የለበትም። ፈክዬ እንጅራሲ አሰባርገሽ ቆም ብለሽ አስበሽ ሁነኛሽን መፈለግ ይሻላል ማለት ነው። ማለት ሰው ላይ ወደርኩት ወደርኩህ ማለት እኮ ከባድ ነው ማለት የሰውን ህይወት የእሷን ማሰብ ያለብሽ አንቺ ሴት ነሽ። ነገ ሌላ ሰው መጥቶ አንቺ ወደርሽ ላይ ወደርኩህ ብሎ ቢቀሙሽ የምን ያክል ይሰማል? ይህንን ታሳቢ ያድርገሽ ብታስቢበት እና ያው እንግዲህ የሰው ልጆች ብዙ ነገሮች ነው። አንዳንዱ እንደው ሰው በቃ አላደለ ትዳር ይዞ መስርቶ በቃ ፊጭ ይላሉ ማለት ነው። እንደዚህ አይነት ነገር ቢቀር ነው የምለው። እኔ እንግዲህ ፈኪያን የምመክርሽ አወዳደቅሽ ማሳምር ነው። የሰው ልጅ አወዳደቁ ሲያምር ነው። በተለይ እኛ ሴቶች አወዳደቃችን ታላማረ በቃ መናን የምን ሆነው ማለት ነው። መቼም አንቺ ማለት የሰው ቢመከር የሚሰማ ሰው ሲሆን ነው። ያው እንግዲህ ፌመስም ስለሆንሽ እኛ መክረንሽ እንደማትመለሽ ያው ይታወቃል። ግን እንደ እኔ አስበሽበት የሚሆንሽን አላህ ደህናውን ይስጠኝ ነው ማለት እንጂ የሰው ትዳር ይዞ መስርቶ ሕይወትን እንትን ብሎ እንደገና ናኔ ወዲህ አለሁ ብሎ መሳት ይሄ እንትን ነው የሆነ በቃ ችግር ያለበት ሰው ነው ይህንን የሚያስበው ማለት ነው። ወላሂ እንደኔ ችግር ያለበት ሰው ነው ይህንን ሀሳብ የሚሰጠው እና ፈክዬ ታይ ነው የምለው። እንግዲህ አንቺ ታውቂያለሽ። ለማንኛውም እኛን መክርሽም ራስሽን ምከሪ ነው የምለው። ራስሽን ምከሪ እና ሀሳብሽን ደግሞ ባንቺው ዱአ አድርጊ በቃ ዱአርግሽ አርግተሽ ቢመለስልሽ ይሻልሻል። ተደርበሽ ተመትኖሪ ማለት ነው። ተደርቦ የሚኖር ህይወት የለውም ተደራቢ ማለት ነው። እና ውዴ ታይ ነው ምለው። ለማንኛውም ሀሳብ አስተያየታችሁ በኮሜንት ጻፉ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውዶች። ኧረ አበረታቱኝ፣ በጣም አበረታቱኝ እያልኩ ነው። ለፈኪ ማድርሱልኝ መልእክቴን ፈኪሀም ተሰማሹ ደግሞ እንደ እኔ ታይ ነው የምለው ማለት ነው። ታይ ሀሳብሽ ይሄ ትዳር ካለው በቃ በፍጹም የማይሆን ነገር ነው። ትዳር ከሌለው ነው ያኔ። ያ ሰው ትዳር ከሌለው ዝም ብሎ የእንትን የሚል ከሆነ ገና ፍሬሽ ከሆነ አዎ። ግን ትዳር ይዞ ልጅ ከወለደ እኔ ስለሱ ምንም ማቅረቡ እንትን የለኝም። ግን ልጅ ተወለደ ትዳር ከያዘ ያ ሰው ሌላ ሴት መታ ወድሃለሁ ማለት ይከብዳል። ወላ እንደኔ ይከብደኛል። ምክንያቱም ያችኛይቱን ማሰብ ነገ በእኔ ይሄ ነገር ቢመጣ መታሰብ ያለበት ማለት ነው። እንደኔ ታሳቢነቱን ነገ በእኔ ነገ በራሴ የሚለውን ነገር ታሳቢ እያደረግን ብንሄድ በቃ ጥሩ ነው። ግን ዝም ብሎ በቃ ሰው ላይ ዘጭ ብሎ ቁጭ ማለት ከባድ ነው። ለራስሽ ሕይወትሽ ምስቁልቁል ነው የሚለው። እንደዚህ አይነት ህይወት እንዳትመሰረች ይላለሁኝ። አድርሱልኝ ላይክ እና ሰብስክራይብ አድርጋችሁ ሼር አድርጋችሁ ለፈኪ አድርሱልኝ ይላችኋለሁ ውዶቼ። ፈኪ እንወድሻለን፣ ግን ችግርሽ ያው በቃ ትዳር የያዘው ሆለ ዚጥ አትበይ በቃ ዚጥ ዚጥ አይባልም። ያን ሰው ወደድኩት አልሽ፣ ደግሞ ውዴታ ካለብሽ ያ ሰው የሚሆንሽ ከሆነ አኪድ አዎ፣ የማይሆንሽ ከሆነ ግን ላ